ሰብስክራይብ በማድረግ ተባበሩኝ። ሰዓት እንዲቆጥርልኝ ደግሞ ከፍታችሁ በማይ በማስቀመጥ ሰዓት እንዲቆጥርልኝ እንድታደርጉልበት ትብብር ጠይቃለሁ። ኢትዮጵያ ኢትዮጵያ ሀገር ሰላም ብትሆን የትም ሙና ትናፍቀኛለች። ሀገር ሰላም ያለ መሆኗ ያሳዝናል። በቃ ከቦታ ቦታ ተዘዋውሮ ያለመስራት፣ ሌሎች ወንድሞች እህቶች እንዲሄድ በቃ ብር እንዳያገኙ የሆነበት ጊዜ ውጭ ምኖራችሁ እዚህ ሆናችሁ ይከፋችኋል ማለት ነው። እዛም ሙናችሁ እዚህ ሰላም ካልሆኑ እዚህ ገቢ ካላገኙ እናንተም ቅር ይላችኋል ማለት ነው። እዛም ቢሆን ጠንክሮ መስራት ነው። እዚህም ቢሆን ጠንክሮ መስራት ነው። እዛ ሁናችሁ ጠንክራችሁ እየሰራችሁ ለምትወዱት ሰው ለሚያደርገው ታሞ ሊሆን ይችላል። ራስን መሆን ራስንም ኢትዮጵያንም መውደድ ይመጣል። ራስን መሆን ማለት የምትፈልጉትን ይሄን እናንተን ማድረግ ያለባችሁን ቤት ውስጥ የሚደብራችሁ ልብስ ከለበሳችሁ እናንተ ደበራ አስደበራችሁት ማለት ነው። በሰው ይሉንታ የምታደርጉት ነገር ራሳችሁን አስደበራችሁ ማለት ነው። ከዛም አልፎ ራሳችሁን አስደብራችሁ ሀገራችን እንወዳለን ማለት አይቻልም። ቤተሰብ እንወዳለን ማለት አይቻልም። ራስን መጀመሪያ ካላስከፋችሁት ራሳሽን ካስደሰት ራስሽን ለማስደሰት ከጣርሽ በጸለት ሊሆን ይችላል በማድረግ ሊሆን ይችላል። ራስሽን እና አገርሽን ወደድሽ ማለት ነው። ራስሽን ወደድሽ ማለት አገርሽን ወደድሽ። ራስሽን ወደድሽ ማለት እናትሽን ወደድሽ ማለት ነው። ትንሽ ራቅ ያለህ ነው። ያን ያክል ሩቅ ነው ማለት ሳይሆን ጨርሶ ይራቃል። እኔ እንኳን ለመቅረብና አለማድረጌ ብዙ ማድረግ እየፈለግኩት ሲያንሰኝ ማድረጉ ሲያንሰኝ ራሱ እንዳላደረግኩ ወይም ሩቅ እንዳለሁ ቆጥረዋለሁ ማለት ነው። በሰዓቱ ማድረግ በምትፈልጉት ካልደረሳችሁ እንደዛ ነው የምቆጥረው። እንኳን ጨርሳችሁና ከባት ሰርዛችሁ የምትሄዱ ለደቂቃ ክስፈቶች አውቃለሁ። ብዙ አምናችኋቸው ብዙ ብዙ አምናችኋቸው አልታመንላችሁ ያሉ ያላችሁ ሊሆን ይችላል። እንደዛ አይነት ውሳኔ የወሰናችሁት ግን እስከ መቼም ለመታመን በትንሹ ሰውን ገምቱ። በትንሹ አውቃለሁ። በቃ ቀስ እያለ ይገባል። ቀስ እያለ ችግሮች ይገባሉ። ይጨ ቀስ እያለ ዛሬ ታምነውልኛል ብላችሁ ቀጣዩን የበለጠ ስሰጡ በትልቁ ነው የሚሸወደው። ጊዜውም ጭምር ነው ጊዜው ማለት ከቦታ ቦታ ተንቀሳቅሶ ያለ መስራቱ ራሱ በቃ አረባገር ያለም ድሃ ነው፣ እዚህም ያለ ድሃ ነው። በቃ ከቦታ ቦታ ተንቀሳቅሶ ካልሰራ እነሱ ስለማያገኙ አረባገር ያለችው ሴት እንዴት ብላል ራሱ ታደርጓለች። ግዴታ መስጠቱ አይቀርም። ግዴታ መስቀም ይህን ስሩልኝ፣ ይህንን አድርጋችሁ አውርትርታችሁ ትልቅ በር እንዲሆንልኝ አድርጉልኝ ማለታቸው አይቀርም። አውቃለሁ። እንደዛ በምትሉበት ሰዓት እነዚህ ደግሞ ሳያስቡት ያልቅባቸዋል። ያ ምንድን ነው? እንደ በፊቱ ከቦታ ቦታ ተዘዋውሮ የሚሰራበት ቢሆን ሰላሙ ቢታወጅ ያን ያክል እንትን አይልም ነበረ። ያን ያክል አይጠፋባችሁም ነበረ። አሁን ግን እያልኩ ያለሁት ምን ያክል ብትጠነቀቁ አገራችሁ ላይ ያለ ሰው ተዘዋውሮ የራሱ ኑሮ የራሱ ተዘዋውሮ ካልሰራ የእናንተ ብር ማለቁ አይቀርም ማለት ነው። እናንተ እየበላችሁ ወንድሜ፣ እናንተ እየበላችሁ እህቴ እየተራበች፣ መቼም ብቻዬን ልበለው አልችልም የተወሰነ መስጠት አይቀርም። ሰጣችሁ ራሱ የሚመለስ ሊሆን ይችላል ብላችሁ የምትሰጡት በሆነ በሆነ ምክንያት ወይም በቃ አላል- መጡ የእናንተው ራሱ ያልቃል በአንዲው ማለት ነው። እኩል ቢሆን ግን ያም እንደፈለገው በነፃነት ሰርቶ የሚበላ ቢሆን ኖሮ ንግድ በንግድ ትቀያየራላችሁ ማለት ነው። እህቴ እዚያ የምትነግደውን እኔ ደግሞ እዚህ እየነገድኩኝ እኩል እንሆናለን ማለት ነው። እህቴ ዝቅ ብላ እኔ ትንሽ ከፍ ብዬ ግን የተወሰነ ቀን ነው ከፍ እንዳልኩም ቀጥለው እንጂ ዝቅ ማለት አይቀርም። ይገርማል፣ ዝቅ ማለት አይቀርም። ለካ እንጀራ ከጎረቤት ጋር ነው፣ እንጀራ ለብቻ ይበላል እንጀራ ለካ። ወንድሜ ሲያድግ እኔም አድጋለሁ፣ እህቴ ስታድግ እኔም አድጋለሁ፣ ቤተሰብ ሲያድግ እኔም አድጋለሁ። ቤተሰብ ካላደገ ግን እኔ ብቻዬን ባድግ እንደዚህ ለተወሰነ ጊዜ እንደዚህ ሆነን እንደሆነ በአመት ያክል ተወርጃለሽ፣ እኩል ተወኛለች ማለት ነው መሆንሽ አይቀርም። እና ብዙ ስለተሰራ አረብ ሀገር የሆነ እንትን አገኛለሁ ምናምን የሆነ ገቢ ይኖረኛል ወይም ትልቅ ደህና ላይ ይደርሳለሁ ይመስላቸዋል። እዚህ ካልተስተካከለ የለም ብቻ ማደግ የለም ብቻ ማደግ የለም ብቻ ማደግ ፈልጋችሁትም አይደለም። የጊዜው ሁኔታ ይመስለኛል። እንዲያው ቢያንስ ቢያንስ ቢቻላችሁ መጣችሁ ልጅ እንድትወልዱ የተወሰነ ሰርታችሁ የተወሰነ ማለት በቃ ከአራት ዓመት በላይ ግን በጣም በዛ ከተባለ ደግሞ ወልዳችሁ ሁለት ወልዳችሁ ሄዳችሁ ከሆነ ስድስት ዓመት ሁለት ወልዳችሁ ሄዳችሁ ከሆነ ስድስት ዓመት፣ እንደገና ደግሞ እድሜያችሁ እስከ ሀያ አምስት ላላችሁ ሴቶች ገና ያልወለዳችሁ እስከ ሀያ አምስት ያላችሁ ስድስት ዓመት ብትሰሩ ቆንጆ ነው። ከዛ በኋላ ከዛ በላይ ያላችሁ ግን አይደለም ስድስት ዓመት አራት ዓመት ይበዛል። እድሜ ትረግፋለች ዛሬ ያብለጨለጨ ሰውነት ነገ አይገኝም። አሁን እኔ እዛ እያለሁ ይሄ ያበራል ብልጭ ያለ ነው ምናምን። አሁን ግን ጥቁር ኢትዮጵያ ስገባ ገና ቦሌ ዝገባ የተቀያየረው ገና አዲስ አበባ ስደርስ ነው የተቀያየረው ማለት ነው መክሳት። እዛም አልወፈርኩም ግን ቢያንስ እንኳን ጥቁሮት ማለት ነው ስመጣ ጥቁር መጥቆር ሳይቀር መወፈር መወፈር እዛ ዓረብ አገር እና እዚህ ያንን ክልትና የለም። መወፈር ካለብች ተወፍር ያለሽ እዚህ ሆነች መወፈር ከሌለብች ደግሞ እዚህም ሆነ እዛ መወፈር ከሌለብች ትከሻለች። እንዲች ብቻ ክንዚሆን የመጣሁት እንደውም እዚህ ሀሳቡንም ምኑንም ስይዘው እዚሁ በሙሉ ጥቁረጥ እንጂ ትንሽ ሞላ ብላለች ብቻ አዝኛለሁ። ያሳዝናል እና በርቱልኝ በዚህ መልኩ ስድስት አመት መስራት ያለባችሁ እስከ ሀያ አምስት እድሜ ያላችሁ ወይም ሁለት ወልዳችሁ ለሄዳችሁ ሁለት ወይም ሶስት ወልዳችሁ ለሄዳችሁ እስከ ስድስት አመት ብሰሩ ችግር የለውም ማለት ነው። ያ ምንድን ነው? ወልዳሻል። ቢያንስ እንኳን የሰራሽውን ለዛች ልጅ ታውያዋለች በሚል አስቤ ነው እንጂ ረጅም ጊዜ አያስፈልግም። እንደነገርኳችሁ የምትወጃት እህትሽ ትኖራለች፣ የምትወጃት እናትሽ ትኖራለች፣ አይደለ እሷ ሳታድግ ብቻ ነግጅ እኖራለሁ ማለት አይቻልም። እንዲሁ በቃ ውስጥ ለውስጥ ሬዲዮት እራሱ ይጠፋል። እናንተ ስትተጋገዙ ግን ሬዲዮትም ይኖረዋል። ስትተጋገዙ ብቻ ምንም አለምን በቃ እንደፈለገ ተዘዋውሮ ከአዲስ አበባ ሌላ ሀገር ከክፍለ ሀገር ሌላ ሀገር እየተዘዋወረ እንደፈለገ በነፃነት የሚሰራበት ዘመን ያምጣልን እና ሀገራችን ሆኖ የሚሰራ ስራዎች አሉ ማለት ነው። እንደፈለገው ቢሆን ሀገራችን የሚሰራ የተወሰነ ወረት ማለት ያስፈልጋል ትንሽ ጊዜ ወረት ሊሆን ይችላል የሚትዙት ለማለት ፈልጌ እንጂ ያስፈልጋል ዝም ብሎ ብቻውን ኢትዮጵያ ውስጥ እሰራለሁ ማለት አይቻልም ይህል ልስራ ብትይ ወረት ያስፈልግሻል ይህን ልስራ ብትይ ወረት ያስፈልግሻል አሁን ከዛ ስመጣ በቃ በዚህ ስራ እኖራለሁ ብዬ ነበር የመጣሁት ሳስበ አሁንም ጊዜው ከፍ እያለ በሄደ ቁጥር ወረት ከፍ አድርገች መቀጠል ትፈልጊያለች ያ ምንድን ነው ፍላጎት አላለቀም ማማን ቴሌፎን ብከልም ስልክ እናቴን አባቴን ማውራት ፈልጋለው ትላላችሁ ማለት ነው። እነ ወለዴ ብከልም እነ ብከልም ወለዴ ልጄን ባወራ ያን ቶሎ ቶሎ አይደለም ግን በየወሩ አይደለም በቶሎ ቶሎ ቶሎ ከወር አንድ ጊዜ ሻሃር ዋን ሻር ዋን ያኔ ብከልም ወለድ ሻሃር ዋን ብከልም ባባ ማማ ከ ሻር ማለት ወር ነው። በወር አንዴ የበኝ ልጄን እናቴን ላወራ ማለት አለባችሁ ማለት ነው። ልጄን ባወራ እኔ ካወራችሁ ልጃችሁን ካወራችሁ ፍሪ ትሆናላችሁ። ትንሽ ይለቃችኋል። ምን ሆኑ ይሆን ምንድን ይሆን የሚለው ሀሳብ ይለቃችኋል ማለት ነው። ያ ምንድን ነው? ፈታ ብላችሁ ስራችሁ እንድትሰሩ ትሆናላችሁ። እነ ማማን ባባን ዜን ማይስማ ዜን ወላላ ማይስማ ዜን ማይስ ተቀለደ ቶሎ አይሰራልኝም። ልጄን ወይ እናቴን ድምጿን መስማት ፈልጋለሁ ማለት ነው። እኔ እስማ ድምፅ እስማ ሶት ድምጿን ብሰማ እስማ ሶት የወለዴን እስማ ሶት ሻሃር ዋን የወለዴን እስማ ሶት ቴሌፎን ብከል። ከወር አንዴ እንኳን የልጄን ድምፅ ብሰማ ስልክ ብሰጭኝ ብደውል ማለታችሁ ነው ማለት ነው። እንደዛ አርጋችሁ የተለማመዳችሁ ቀጥሉ። የተለማመዳችሁ አልኩኝ። ኑሮ እንደምንም ነው የሚኖር ኑሮ እንደምንም ይኖራል ማለት ነው። እንዲ የሚሉ አሉ። ግን የተባረኩ የተባረኩ ሞላችኋል። የእናንተ ከተስተካከላላችሁ ግን ራሳችሁ እንትን ማለት ትችላላችሁ፣ መደወል ትችላላችሁ በኢሞ እንደገና ደግሞ። ኢሞ ላይ ኢሞ ላይ ኢሞ ላይ ማግኘት የማስችሉ ቤተሰብ እዚሁኜ ኢሞ ላይ ማግኘት የማትችሉ ቤተሰብ ማለት ነው፣ ወይም ጢቡጢው ስልክ ያለቻችሁ ማለት ነው። የቤተሰብ ጢቡጢው ያለ ስልክ የቤተሰብ፣ እኔ በቀጥታ ደውዬ በሁለት ስልክ ማለት ነው። በሁለት ስልክ ደውዬ እኔ ያቺን ጢቡጢው እናንተ ከእኔ ጋር ኢሞ ትገናኙና የእናታችሁን ቤተሰብ ጋር ሁኜ ማገናኘት እችላለሁ ማለት ነው። እናንተ የምታወሩ በኢሞ ነው፣ እኔ ግን የደወልኩት ቀጥታ እነሱ ጋር ነው ማለት ነው፣ ቤተሰብ ጋር። እንደዚያ አድርጌ ማገናኘት እችላለሁ። እንደዚህም እንድታደርጉ የቸገራችሁ ኔትወርክ ያለበት ከሆኑ ኔትወርክ ካሰማማን እኔ ችግር የለብን በእሱ መልኩ አገናኛችኋለሁ። ለምንድን ነው በቤተሰብ መጠማት ይዜን እንድትሰሩ አያደርጋችሁም። ይዜ እንድትስተቀሉ ማይሰዋችሁ ጥሩ እንድትሰሩ አያደርጋችሁም ማለት ነው።